መጽሐፍ ላይ ከሞት በስተቀር የማያድነው ነገር የለም ተብሎ የተጻፈለት የጥቁር አዝሙድ ጥቅሞች ነው ዛሬ የምነግራችሁ። በጣም ብዙ ጥቅም አለው ለጤና እንዲሁም ደግሞ ከጉንፋን ጋር ለተያያዘ እንዲሁም ደግሞ በሽታ የመከላከል አቅምን ለመጨመር ዛሬ የምነግራችሁ ከስኪን ኬር አንጻር ያለውን ጥቅም ነው። ባለፈው ለሽበት እንዴት እንደምንጠቀመው ነግሬያችሁ ነበረ። ዛሬ ደግሞ ለቆዳችን እንዴት እንደምንጠቀመው ነው የምነግራችሁ። በተለይ ብጉር የሚያስቸግራችሁ ከሆነ ማዲያት እየጀመራችሁ ከሆነ እንዲሁም ደግሞ ፊታችሁ ላይ ዲስከሬሽን ካለ ጥቋቁር ነጠብጣብ ካለ የብጉር ጠባሳ ካለባችሁ በጣም በጣም ብዙ ጥቅም ነው ያለው። እንደተባለውም ከሞት በስተቀር ለሁሉም ነገር መጠቀም የምትችሉት ፍሬ ሰው፣ ሁለት ማንኪያ ጥቁር አዝሙዱን ታደርጋላችሁ። መፍጨት ትችላላችሁ፣ በቀላሉ መፍጨት የምትችሉት ነው። ሁለት ማንኪያ ካደረጋችሁ በኋላ ማር እናደርግ፣ አንድ ማንኪያ ማር አደርግበታለሁ። ከዛ በኋላ በደንብ አርጋችሁ ሚክስ ማድረግ ነው። እንዲድርቅ ካለባችሁ ትንሽ ውሃ አድርጉበት፣ የተወሰነ ያክል ውሃ አረግበታለሁ። በማር አዘጋጅታችሁ ማስቀመጥም ትችላላችሁ፣ ለረዥም ጊዜ መጠቀም ከፈለጋችሁ። ከዛ እንደዚህ አርጋችሁ መቀባት ነው። ፊታችሁን በደንብ አርጋችሁ ተቀቡት። በጣም የሚገርም ለውጥ ነው የምታዩበት። ሀያ ደቂቃ ፊታችሁ ላይ ከቆየ ይበቃል። በንጹህ ውሃ የምታጠብ ነው። ፊታችሁ በጣም ነው የሚለሰልሰው ግሎ የሚያደርገው። እንደዚህ ጠባሳ ካለባችሁ ደግሞ በጊዜ ሂደት ያንን ነገር ያደበዝዝላችኋል። ሶ በሳምንት ሶስት ጊዜ ወይም ደግሞ ሁለት ጊዜ ብታደርጉት በቂ ነው። ሞክሩት እና ኮመንት ላይ ደግሞ ትነግሩኝ ያላችሁ ለውጡን ባይ